ሰላም ሰላም ሰላም፣ እንዴት ናችሁ? ሁላችሁንም በጌታ ሰላም ሰላም ላችኋለሁ። የፍቅር አለም ፕሮግራማችን ጀምሯል። ዛሬ ደግሞ እግዚአብሔር በጣም እጅግ ሴንሲቲቭ የሆነ ኢንፎርሜሽን ነው ብዬ የምለው በጣም ደስ የሚያሰኝ መልካም የሆነን ነገር ያካፍለናል። በጣም መልካም ነገር ይሆናል። ጌታ ኢየሱስ ክርስቶስ የተባረቀ ይሁን። እግዚአብሔር መልካም ነው። አሌሉያ እንግዲህ መጽሐፍ ቅዱሳችን ውስጥ ብዙ የምናገኛቸው የዘላለም እውነቶች አሉ ያስቀድማችሁ ጽድቁንና መንግስቱን ፈልጉ ሌላው ሁሉ ይጨመርላችኋል ብሎ ብሏል ጌታችን ኢየሱስ ክርስቶስ ለምን ሌላው ነገር ያው ተከታይ ስለሆነ ዋና ነገር ስላልሆነ ማለት ነው እንግዲህ ዋና ነገር አይደለም ተከታይ ነው ብለን የምንነጋገርበት ዋነኛ ምክንያት አለ ምን መሰላችሁ በዚህ ዓለም ላይ እግዚአብሔር ያለውን ሁሉ የሚታየውን፣ የሚነካውን፣ የሚዳሰሰውን፣ የሚሰማውን ነገር ሁሉ ለማጥፋት ወስኗል። አስቀድሞ ነው የወሰነው። እና ጴጥሮስ ሲነግረን ምናለን? የመጀመሪያው ምድር በውሃ ጠፍቷል። ሁለተኛው ምድር፣ አሁን ያለንበት ምድር ደግሞ በእሳት ሊጠፋ ተጠብቋል ይላል። እንግዲህ እኛ ከልጅነታችን እስካሁን እስካለንባት ታይም ድረስ ሰው ሲሞት አይተናል። ሲሞት ማንም ሰው ምንም ነገር ይዞ ሲሄድ አላየንም። ደግሞ ማንም ሰው ምንምም ነገር ይዞ ሲሄድ ስለማናይ እኛም ደግሞ ወደ ጌታ ስንሄድ ምንም ነገር ይዘን አንሄድም። ወይም ጌታችን ኢየሱስ ክርስቶስ ሲገለጥ ብንነጠቅ ከኛ ጋር የሚሄድ ይዘን የምንሄደው ነገር የለም ማለት ነው። ስለዚህ የምናጠራቅማቸው እዚህ ምድር ላይ ቢኖሩን መልካም ናቸው የምንላቸው ሀብት፣ ብልጽግና የተባሉት በጣም ብዙ ነገሮች ከንቱ ቀሪ ናቸው። ትልቅ ነገር አለ አሁን የዘላ ዓለም እውነት ብለን ስንነጋገር እዚህ ምድር ላይ የማይቆም እዚህ ምድር ላይ የማያልቅ የሚቀጥል ማለት ነው። ዋጋችሁን እሰጣችኋለሁ ብሎ ያለበት ማለት ነው። በጣም ከሚገርመኝ የጌታችን ኢየሱስ ክርስቶስ ምሳሌዎች አንድ ባለጠጋ ሰውዬ መቶ መጥቶ ኢየሱስን የዘላለም ህይወት እንዳገኝ ምን እንዳደርግ ትመክረኛለህ፣ ትነግረኛለህ ብ ታቀዋለ ትእዛዙን ጠብቅ፣ እግዚአብሔር የሚልን አድርግ ዳት ሴት በቃ ምንድን ናቸው ሲባል እናትና አባትን አክብር፣ ክፉ ነገር አታስብ፣ በቅንነት ተመላለስ ብሎ የአስርቱን ትዕዛዛቶች ይነግረዋል። የዛን ሰዓት ላይ ያ ሰውዬ አንድ ነገር ይመሳሌ ከልጅነት ከልጅነቴ ጀምሮ ጠብቅ ያለው ብሎ ሲመልስለት፣ እንግዲህ ፍጹም ልትሆን ብትወድ ያለን ሁሉ ሽጥና ተከተለኝ፣ በሰማይም ሀብትን ታገኛለህ ብሎ ያስቀመጠው በጣም ኢምፖርታንት ሜሴጅ አለ። በሰማይ ሀብትን ታከማቻለ ወይም ሰማይ ሀብትን ታስቀምጣለሁ ብሎታል። ይህንን እንግዲህ ራሱ ሲያስተምረን ብል በማይበላው ዝገት፣ በማያጠፈው ሌቦች ቆፍረው በማይወስዱት በሰማይ ሀብት ታከማችሁ፣ በእግዚአብሔር መንግስቱ ውስጥ። ስለዚህ አሁን የእግዚአብሔር መንግስቱ ውስጥ ሀብት ማስቀመጥ ይቻላል፣ ሀብት ማከማቸት ይቻላል። ይዘን አንሄድም እንጂ እዚህ ሆነን ግን እዛኛው ውስጥ ዲፖዚት ማድረግ ማስገባት እንችላለን፣ የሚል በጣም እጅግ the most sensitive information የምለው ማለት ነው። በነገራችን ላይ ይሄንን ያደረገበት በጣም አስደናቂ ምክንያት አለ። ወደፊት እግዚአብሔር ጊዜ ከሰጠን ምን አልባት የምንነጋገርበት ጊዜ ይኖርናል ብዬ አምናለሁ። በጣም የሚደንቀኝ ነገር ግን it is possible ይቻላል፣ በሰማይ ገንዘብ ማከማቸት ይቻላል። አሁን ፍቅር ይበልጣል ብለን እየተነጋገርንበት ባለንበት ታይም ላይ አፖስትል ይህንን እንዴት አመጣ ብላችሁ ካላችሁኝ፣ አንደኛው መጽሐፍ ቅዱስ የሚያዘን የመጀመሪያው ትልቁ ትእዛዝ፣ ከትእዛዛት ሁሉ የሚበልጠው ትልቁ ትእዛዝ ፍቅር ስለሆነ ለምን ፍቅር እንደሆነ እያሳየኋችሁ ስለሆነ ነው ይህንን ያመጣሁት ማለት ነው። በጣም ከምደነቅበት አንድ ነገር ልንገራችሁ። ትዛዜ በእርሱ ዘንድ ያለችው የሚጠብቃት የሚወደኝ እርሱ ነው ብሎ የተናገረበት የዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ ያለው ቃል የሚወደኝን አባቴ ይወደዋል እኔም እወደዋለሁ፣ ራሴንም እገልጥለታለሁ ብሎ የገለጠው ነገር አለ። አሁን እዚህ ጋር ኢትስ ቬሪ ቬሪ ቬሪ ፓወርፉል የሆነ ነገር ነው። ምንድን ነው ነጥቡ መሰላችሁ ኦልሬዲ ጌታ ኢየሱስ ክርስቶስ በምድር ላይ ሲመላለስ ማን እንደሆነ ደቀ መዛሙርቱ አውቋል። የሰው ልጅ ማን ነው ብሎ ሲሉት ጴጥሮስ አንተ ክርስቶስ የያው እግዚአብሔር ልጅ ነህ ብለው በገለጠው መገለጥ መሰረት ይህንን ይገለጠል የአባቴ መንፈስ ነው መንፈስ ቅዱስ ነው ይገለጠል እንጂ ስጋና ደም አይደለም ብሎ መስክሮለት ማንነቱን አረጋግቷል። ስለዚህ የያው እግዚአብሔር ልጅ እንደሆነ ክርስቶስ እንደሆነ አምነው ተከትለውታል፣ አምነውበታል። እዚህ ጋር ግን ራሴን እገልጥለታለሁ ያለው ነገር ከዚህ በፊት በጣም አስተምሬያችኋለሁ። ዛሬ ሌላ ዳይመንሽን ነው ማሳያችሁ። ያስቆርቱ ያስቆሩቱ ያይደለ ይሁዳ ጥያቄ ፈጥሮበታል። ራሴንም እገልጥለታለሁ ብሎ ያለው እና ራሱን ራሴን እገልጥለታለሁ ያለበት ሪዝን የሚወደኝን ነው። ለምን ሲባል የሚወደኝ ትእዛዜን ይጠብቃል። አሁን ጌታችን ኢየሱስ ክርስቶስ በምድር በነበረ ጊዜ ላይ ነፍሱን ማኖርም ማንሳትም መሞትም አለመሞትም እንደሚችል እንደነገረን እንዳትረሱ ይነገረን መሞትም አለመሞትም እንደሚችል ትእዛዙን ከእግዚአብሔር እንደተቀበለና በገዛ ፈቃዱ ነፍሱንም እንደሚያኖራት ጭምር ነው የነገረን። ምንድን ነው እያስተላለፈ ያለው ሜሴጅ ሲባል አባቴ ያለኝን የማደርገው ተገድጄ ሳይሆን እኔ አፍቅሬው ነው፣ ስለምወደው ነው። መጨረሻ ላይ ምን አለ? ዓለም አባቴን እንደምወድ እንዲያውቅ ያዘዘኝን ያንኑ አደርጋለሁ ነው ያለው። ሴም ሌጋሲ ነው ጥሎ ልንሄደው፣ ሴም ፓተርን ነው የምንከተለው። ምንድን ነው እግዚአብሔርን ስንወደው ትእዛዙን እንድንጠብቅ ትእዛዝ ሰጡ ሄዱ። ይሄ ስንወደው ትእዛዙን መጠበቁ ግን ቤኔፊት አለው፣ የሚያደርጋቸው ነገሮች አሉ። ምንድነው ሲባል የመጀመሪያው ነጥብ አባቴ እወደዋለሁ፣ እኔም እወደዋለሁ፣ ራሴን እገልጥለታለሁ ያለው ነገር ነው። ስለዚህ ጌታችን ኢየሱስ ክርስቶስ እንዴት ነው የሚገለጠው የሚለውን አንድ ጥያቄ ያደረብኝና መጀመሪያ ወዳነሳሁላችሁ ምሳሌ ልመለስ ምን አልኳችሁ እዛ ጋር ስነግራችሁ ያባለጠጋ ያለን ሁሉ ሽጥና ተከተለኝ በሰማይ ማብት ታከማቻለ ሲለው ብዙ ሀብት ስለነበረው እያዘነ ሄደ ይላል ይዘን ሰዓት ላይ ኢየሱስ አንድ ነገር ተናገረ ምን አለ ለባለጠጋ መንግስተ ሰማያት ከመግባት ግመል በመርፌ ቀዳዳ ብትገባ ይሻላል ታሪያ እንዴት ሊሆን ይችላል? የሚል ጥያቄ ያነሳ ጴጥሮስ፣ ይህን ያህል ከባድ ከሆነ እንዴት ነው ሊሆን የሚችለው ብሎ ሲጠይቅ፣ ለሰው የማይቻል ለእግዚአብሔር ይቻላል። ስለዚህ ሰውየው ስለ አቃተው አይደለም ነው። ወዲያው ጴጥሮስ ምን እንዳለ ታውቃላችሁ? እኛስ ሁሉን ጥለን ተከተልንህ፣ ዋጋችን ምን ይሆናል? ይሄ ሰውዬ ለምንድን ነው ያለውን ሁሉ ሽጦ መከተል ያቃተው? እነ ጴጥሮስ ግን ያላቸውን ሁሉ ጥለው ሸጠው አይደለም ጥለው ነው የተከተሉት። ዲፍረንስ ሲባል ኢየሱስ አሁን ብነገርኳቸው ክፍል ላይ የሚወደኝ ነው ትእዛዜን የሚጠብቀው፣ ስለምትወዱኝ ነው የምጠብቁት። ስለዚህ የሚወደኝ ትእዛዜን የሚጠብቅ እገለጠለት እንዴት ሊከተሉ ቻሉ? ሰው ያላየው ያዩት ነገር አለ። ለምን? ስለሚወዱት። አያችሁ፣ አንዳንዴ የምንናገረው የምናስተምረው ነገር ግልጽ ሊመስል ይችላል፣ የታወቀ ሊመስል ይችላል፣ ወይም ውይሄማ ግልጽ እኮ ነው ብለው የሚሉት ሊሆን ይችላል። ነገርዬው ግን ግልጽ አይደለም። ለዚህ ነው ሁሉም ሰው የሚያውቀው ጥቅስ ኦልሞስት አብዛኛው ክርስቲያን የማይኖሩ ጥቅስ ነው። ለምን ካላችሁ፣ ግልጽ ስላልሆነ። ምክንያቱም ደሪዝ ሴክሬት ቢሃይን ሚስትሪ ከሚስጥሩ ጀርባ የተደበቀ ነገር አለ። ደሪዝ ሴክሬት፣ ያ ሴክሬት የሆነው ነገር ኦልሞስት በሰው ሁሉ ፊት ግልጽ ይመሰለው ነበር። በጣም ግልጽ ከመሆኑ የተነሳ ተደብቋል። ስለዚህ አሁን አ ፓራዶክስ አሁን ሊሆን የሚችል እና የማይችል ነገር እንደዚህ ያለ ፓራዶክስ ይባል የለ እንዴት ሰው ተደበቀበት ብላችሁ ብትጠይቆች ኢትስ ጅስት ቢኮዝ ነገሩ በጣም ግልጽ ስለሆነ ዲሲ በጣምም ለብዙ ጊዜያቶች ሰዎች ለእንዴት ሀው ይሄ እንዴት አይገባቸውም? ማለት እኔ አንዳንዴ እንደ ቀላል ዋጋ የምከፍልበትን ነገር ሰው ሲከብደው ሳይ ማለት አንደርስታንድ አያቁት ምን ሆኑ፣ ለካ አልተገለጠላቸውም። ዋይ ኢስ ኖት ቢኮዝ ነገርየው ስለተደበቀ፣ ኢስ ቢኮዝ ነገርየው በጣም ግልጥ ስለሆነ። ልጁ እግዚአብሔር እየፈለገ ያለው የሚወዱትን ጋድ ሪኳይርስ ላቭ። ለዚህ ነው ብትወደኝ፣ ኢፍ ዩ ላቭ ሚ ኪፕ ማይ ኮማንድመንትስ፣ የምትወደኝ ከሆነ ያለው በጣም ግልጽ ነው። እንም ሰው ብትነግረው አላቀውም የሚል ሰው ልታጣ ትችላለህ። በጣም ሆነስትሊ ነው የምነግርህ ምክንያቱም ምናልባት ቤዚክ ትምህርት ላይ የሚማረው ትምህርት ሊሆን ይችላል። ስለዚህ አላውቀውም ማለት የሚል ሰው ማግኘት በጣም ከባድ ነው። በጣም የሚገርም ግን የሚኖረው ሰው ግን ታጣለህ። ዚህን ሰው በጣም ለራሱ ሲጋደል ታያለህ። ር ግ ምሰልስ ዋት ለምን ለምን ንርሳ ለምን? ከዛስ ለምንድን ነው እንደዛ ኖ ነው፣ ደር ነው አንደርስታንድ። ነገርየው መረዳት ያቃተን ግልጽ ስላልሆነ ሳይሆን በጣም ግልጽ ስለሆነ፣ ነገርየውን ማግኘት ያቃተን ስለተደበቀ ሳይሆን ፊትለፊታችን ስላለን። ፊትለፊት ያለውን ነገር ያጣኸው ቀን ዩ ዊል ኔቨር ፋይንድ ኢት ኔቨር አንዳንዴ እጅ ላይ ቁልፍ ይዘ ቁልፍ ልትፈልግ ይችላል። ይውል ኔቨር ፋይንድት። መቼ ነው የምታገኘው? እጅ ላይ እንዳለ ያወክ ሰዓት ላይ። እጅ ላይ እንዳለ እስካላወክ ድረስ ይዘኸው ተፈልገዋል። ይውል ኔቨር ስታፕ። ዋይ ቢኮዝ ኦልሬዲ እጅ ላይ ስለሆነ ያለው። አንደርስታንድ ሴጣን የሚያደርጋቸው በቅሎ በደንባራ በቅሎ ቃጭል ተጨምሮ ይባላል። ቃጭል አንገቷ ላይ ይታሰራል። በቅሎ ጥላ እንድጠፋ እንዲደረግ ማለት ነው። የቃጭል ድምፅ አቶ ድምፅ በቅ ነው። ስለዚህ የምትደነብር ከሆነ አንገቷ ላይ ቃጭል ማሰር ብቻ ነው። ከዛ በኋላ ስትንቀሳቀስ ትሰማዋለች። ድምፁን ከሌላ ቦታ የመጣ መስሏ ትሮጣለች። ብሮጠች ቁጥር ነገርየው እየጮኸ ነው የሚመጣው። ከነገርየው ለመሸሽ በሄደች ቁጥር ጭራሽ የነገርየው አብሮነት ወይም የነገርየው ጩኸት ድምፅ እየገነነ ነው የሚሄደው። ለምን? ነገርየው ያለው ከእሷ ውጭ ስላሉ እሷ ላይ ስለሆነ። አየህ ሴጣን እንደዚህ ነው የሚያደርገ አንዳንዴ እጃችን ላይ ያለውን ነገር ነው እንድንፈልግ የሚያደርግ። ግን ወርድ እጃችን ላይ ያለው። አየህ ኢየሱስ የሚወደኝ እርሱ ትእዛዜን ይጠብቃል፣ የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴን እገልጥለታለሁ ያለው እውነቱን ነው። እያየኸው ነው፣ ግን ላታውቀው ትችላለህ። አብረው ተመላልሳል አብረህ ወጥተሃል አብረህ ገብተሃል። ላትረዳው ትችላለህ። መቼ ነው የምትረዳው? ወን ዩ ላቭ ሂም፣ እግዚአብሔርን ስትወደው በክርስቶስ ኢየሱስ እግዚአብሔርን ስትወደው ኢየሱስ ክርስቶስን ስትወደው ትእዛዙን ትጠብቃለህ። ትእዛዙን ስትጠብቅ ራሱን ይገልጥልህ ያኔ በዚህ በሚጠፋው ዓለም ላይ የማይጠፋ ርስት በሰማይ ማከማቸት የምትችልበትን ጥበብና ምስጢር ትይዛለህ ማለት ነው። ዩ ሊቭ ፎር ደ ኢተርኒቲ ዩ ሊቭ ፎር ደ ኪንግደም ኦፍ ጎድ። እዚህ ምድር ላይ ላለው አትታገልም። ለምን እዚህ ምድር ላይ ያለው ይጠፋል። ዶን ፋይት ፎር ይት። በእውነት ነው እምላችሁ ቀሪ ነው፣ ጥለነው የምንሄደው ነው፣ የምንተወው ነው። ፋይት ፎር ዘ ኪንግደም ኦፍ ጎድ ያ የዘላለም ነው። ያ ኢተርናል ነው። የማይጠፋ ነው። የማይበላሽ ነው። የማይበከል ነው። ለዚህ ኞአት ነው። አም ቴሊንግ ዩ አጌን አንድ አጌን አንድ አጌን ዶንት ሊቭ ፎር ዲስ ወርልድ ሊቭ ፎር ዘ ኪንግደም ኦፍ ጎድ ኢየሱስ ጌታ ነው። ይሄ ይብራላችሁ በጌታ በኢየሱስ ክርስቶስ ስም አይ ውል ፕራይ ፎር ዩ ይብራላችሁ። ደግማችሁ ደጋግማችሁ ሊስን ዲስ ሜሴጅ ኢትስ ቬሪ ክሩሻል፣ በጣም አስፈላጊ ነገር ነው። ዩኒዲት ዩኒዲት ለዘላለማችሁ። ሰው ለምድሩ እንዴት እንደሚጋደል ለአርባ 40 ዓመት ለ60 ዓመት እንዴት እንደሚጋደል ዩ ነው ለዘላለማችሁ፣ አልነግራችሁም ምን ማድረግ እንዳለባችሁ ሰው በፍቅር መመላለስ በዘላለም ህይወታችሁ፣ የዘላለም ርስት ያበዛላችኋል። የዘላለም ዋጋችሁን ያበዛላችኋል። ሊቭ ፎር ዘ ኪንግደም ኦፍ ጋድ። ጸልያላችኋለሁ። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም ይባረክ። ስለመጣው ቃል እውነት እናመሰግናሃለን። በጌታ በኢየሱስ ክርስቶስም በዚህ እውነትና ቃል መመላለስ እንድንችል ጸጋ ስለሚበዛልን ስም ይባረክ። በጌታ በኢየሱስ ስም ጸል ያለው ይህንን የሚሰሙ ሁሉ ጸጋ ያገኛቸው። ይህንን የሚሰሙ ሁሉ ከዚህ እውነት ተካፋዮች ይሁኑ። ይህንን የሚሰሙ ሁሉ ለዘለዓለሙ መኖር የሚችሉበትን የዘላለም ሚስጥር፣ የተደበቀ መሰለው፣ ግን የተደበቀ የሆነው በጣም ግልጥ የሆነው ይህንን ሚስጥር ቁጥር እንዲበራላቸው ነው የባረኳቸው። በነገር ሁሉ ከኛ ጋር ስለሆንክ አይ ላቭ ዩ ሶ ማች ታንክ ዩ ጌታ ኢየሱስ ክርስቶስ ይባርካችሁ። በጣም አጭር ሜሴጅ ነው፣ but it is very eternal so ዳግም የፊታችን ቅዳሜ እንገናኛለን። እስከዛው ድረስ የጌታችን ኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር ደግሞ ከሁሉ የሚበልጣው የመንፈስ ቅዱስ ህብረት ከእናንተ ጋር